ያው ከዚህ ማለት ነው ከ ወደ ሪያል ነው እዛ ውስጥ አስገባታለሁ ስላለች ከዛ መውጣት ትችያለሽ። እዛ ውስጥ በቃ በቃ ቆይ ውስጥ ማስገባት አለቃት ስለዚህ ከዛ ደግሞ እዛ

እ እዛ ቀስ ሙሉ ለሙሉ ነው